ኦሪት ዘኍልቍ ምዕራፍ ስድስት ተራ ቁጥር አንድ እስከ አራት እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው አለው። አንድ ሰው ወይም አንዲት ሴት ብትሆን ለእግዚአብሔር ራሱን የተለየ ያደርግ ዘንድ የናዝራዊነት ስዕለት ቢሳል ከወይን ጠጅና ከሚያሰክር መጠጥ ራሱን ይለይ፣ ራሱን የተለየ ያድርግ። ከወይን ወይም ከሌላ ነገር የሚገኘውን ሆምጣጣ ነገር ሁሉ አይጠጣ፣ የወይን ጭማቂም አይጠጣ። የወይን እሸትም ወይም ዘቢብ አይብላ አለው። በመጽሐፈ መሳፍንት ምዕራፍ አስራ ሶስት ከቁጥር አራት እስከ ቁጥር አሥራ አራት ድረስ የእግዚአብሔር መልአክ ለማኑሄ ሚስትና ለማኑሄ እንደነገራቸው የማኑሄ ሚስት መካን ነበረች። የእግዚአብሔር መልአክ አንቺ ሴት ወንድ ልጅ ተወልጃለሽ። ከሚያሰክር ነገር ራስሽን ጠብቂ፣ የወይነች ጠጅም አትጠጪ አትጠጪ፣ የረከሰ ነገርም አትብሊ። በልዩም ላይ በምትወልጁ በልዩሽም ላይ በራሱ ላይ ምላጭ አይኑር፣ ራሱን አትላጭ ብሎ እንደነገራት ይህንን ነገር ያስታውሰናል። ተራ ቁጥር አስራ አራት ራሱን የተለየ ያ ባደረገበት ወራት ሁሉ ከወይን የሆነውን ነገር ሁሉ ከውስጡ ከውስጡ ፍሬ ጀምሮ እስከ ገፈፎው ድረስ እስከ ገፈፎው ድረስ አይብላ አለ። ተራ ቁጥር አምስት ራሱን ለመለየት ስዕለት ባደረገበት ወራት ሁሉ በራሱ ላይ ምላጭ አይደርስም ለእግዚአብሔር የተለየበት ወራት እስከሚፈጸም ድረስ የተቀደሰ ይሆናል የራሱንም ጠጉር ያሳድጋል እንጂ አይላጭም አለ። ተራ ቁጥር ስድስት ለእግዚአብሔር ራሱን የተለየ ባዘረገበት ወራት ሁሉ ወደ ራሱ ወደ እሬሳ አይቅረብ፣ የረከሰ ነገርም አይንካ አለ። ተራ ቁጥር ሰባት ለአምላኩ ያደረገው ስዕለት በራሱ ላይ ነውና አባቱ ወይም እናቱ ወይም ወንድሙ ወይም እህቱ ሲሞቱ ሰውነቱን አያረክስባቸውም። ተራቁጥር ስምንት ራሱን የተለየ ባደረገበት ወራት ሁሉ ለእግዚአብሔር የተቀደሰ ነውና። ተራቁጥር ዘጠኝ ማንኛውም ሰው በአጠገቡ ድንገት ቢሞት የተለየውንም ራሱን ቢያርክስ እርሱ በሚነጻበት ቀን ራሱን ይላጭ፣ በሰባተኛው ቀን ይላጨው። ተራ ቁጥር አስር በስምንተኛውም ቀን ሁለት ዋኖሶች ወይም ሁለት የርግብ ግልገሎች ወይም መገናኛው ድንኳን ደጃፍ ወደ ካህኑ ይምጣ ወደ መገናኛው ድንኳን ወደ ደጃፉ ወደ ካህኑ ይምጣ። ተራ ቁጥር አስራ አንድ ካህኑም አንዱን ለኃጢአት መስዋይት ሁለተኛውንም ለሚቃጠል መስዋይት ያቀርበዋል። በሬሳም የተነሳ ኃጢአት ሰርቷልና ያስተሰርይለታል። በዚያም ቀን ራሱን ይቀድሰዋል። ተራ ቁጥር አስራ ሁለት ራሱን የተለየ ያደረገበትን ወራትም ለእግዚአብሔር ይቀድሳል። የአንድ ዓመትም ተባት ጠቦት፣ ወንድ ጠቦት ማለት ነው፣ ለበደል መሥዋዕት ያምጣ። ናዝራዊነቱ ግን ረክሷልና ያለፈው ወራት ሁሉ ከንቱ ይሆናልና። ተራ ቁጥር አስራ ሶስት የመለየቱ ወራት በተፈጸመ ጊዜ የናዝራዊው ሕግ ይህ ነው። ወደ መገናኛው ድንኳን ደጃፍ ይቅረብ። ተራ ቁጥር 14 ቁርባኑንም ለእግዚአብሔር ያቅር ነውር የሌለበት የአንድ ዓመት ተባት ወይም ወንድ ይጠቦት። ለሚቃጠል መሥዋዕት ነውርም የሌለበትን የአንድ ዓመት እንስት ጠቦት ለአጢአት መሥዋዕት ነውርም የሌለበትን አውራ በግ ለደህንነት መሥዋዕት ያቅርብ። ተራ ቁጥር አስራ አምስት አንድ ሌማትም ቂጣ እንጀራ በዘይት የተለወሰ ከመልካም ዶቄትም የተሰራ የተሰሩ እንጎቻዎች በዘይትም የተቀባ ስስ ቂጣ የእህሉንም ቁርባን የመጠጡንም ቁርባን ያቅርብ። ተራ ቁጥር አሥራ ስድስት ካህኑም በእግዚአብሔር ፊት ያቀርባቸዋል። የኃጢአቱንም መሥዋዕት የሚቃጠለውንም መሥዋዕት ያደርግለታል። ተራ ቁጥር አሥራ ሰባት አውራውንም በግ ለደህንነት መሥዋዕት ከሌማቱ ቂጣ እንጀራ ጋር ወደ እግዚአብሔር ያቀርባል። ካህኑም ደግሞ ከየእህሉን ቁርባንና የመጠጡን ቁርባን ያቀርባል። ተራ ቁጥር አስራ ስምንት ናዝራዊውም ሰው የተለየውን የራሱን ጠጉር በመገናኛው ድንኳን አጠገብ ይላጫል። የመለየቱንም ራስ ጠጉር ወስዶ ከደህንነት መሥዋዕት በታች ወዳለው ሰዓት ይጠለዋል። ተራ ቁጥር አስራ ዘጠኝ ካህኑም የተለቀቀውን የአውራውን በወርች ከሌማቱም አንድ ቂጣ አንጎቻ አንድ ስስ ቂጣ ይወስዳል። የተለየውንም የራስ ጠጉር ከሰላጨ በኋላ በናዝራዊው እጅ ላይ ያኖረዋል። ተራ ቁጥር ሃያ ካህኑም እነዚህን ለመወዝወዝ ቁርባን በእግዚአብሔር ፊት ይወዘውዛቸዋል። ይህም ከሚወዘወዘው ፍርምባና ከሚነሳው ወች ጋር ለካህኑ የተቀደሰው የተቀደሰ ነው። ከዚህም በኋላ ናዝራዊው ሰው ወይን ይጠጣ ዘንድ ይችላል። ተራቁ ብራያን ስዕለቱን የተሳለው የናዝራዊ እጁም ከሚያገኘው ሌላ ስለ ናዝራዊነቱ ለእግዚአብሔር የሚያቀርበው የቁርባኑ ሕግ ይሄ ነው። ስዕለቱን እንደተሳለ እንደ ናዝራዊነቱ ሕግ እንዲሁ ያደርጋል። ተራ ቁጥር ሃያ ሁለት እስከ ሃያ ሶስት እግዚአብሔር ሙሴን እንዲ ብሎ ተናገረው። ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው አለ። ተራ ቁጥር 24 እስከ 25 እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም በሉት አለ። ተራ ቁጥር ስድስት እስከ ሰባት እግዚአብሔር ፊቱን ወደ አንተ ያንሳ፣ ሰላምንም ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ አለ።